ዝም በላ። ቁጭ አለ። ቁጭ በል፣ እስቲ ቁጭ በል። እሱ ጋር ምክንያታችሁን ትናገራለህ። እሚት ታረጋጁ። እኔ እኔ ላይ ላይ እንዳትባሉ። እኔ ሌላ ታሪክ ምን እንደት እንዳትፈጥሩ። ታረጋጁኛ ምንድን ነው ችግሩ? ምንድን ነው የሚያባላችሁ? እንደዚህ ከመሬት አስነስቱ

እኔ ከዚህ በኋላ ምንም የምታገስበትን ምክንያት የለኝም። ከእናንተ ጋር እንትን የምለው ነገር ስለ እኔ ማንም ማንም የሚወጣው እኔ እራሴ እራሴ የማደርገው ነገር አካል ምንደው የሆነ ዝም በል ብለህ ከእራሴ ምንም አንድ የምትለው ነገር የለም። እዚህ ጋር ጸጥ ልጅ እያጫወትክ መሰለህ እንዴ?

ምንድነው፣ አመጣህና ዱቄት ረጫ። ምንድነው ተ አይኔ ሊያጠፋኝ ወንድነት ይሄ ነው ወይ? ሰው ዱቄት ይሆናል? በእራስዎች ዱቄት የምር

ምን አንተ፣ ምን አይነት ነው? እናትህ ከሴት ጋር መጨራሽ ወንድነት እረሳህ? ከሴት ጋር ጭራሽ ተነሳ ስደባደባል። ብዙ እኮ የታገስኳት የሴት ሴት ሆናል።

ምንድን ነው? ምንድን ነው የምትጠይቀኝ? አናገርም ነው

ቀዳ ቦምብር እኮ አሁን እንዲህ ብላ አይደል የምትሄደው? በኋላ እንዲህ ነው ማስጌዳል። እስቲ ተረጋጋ። ምን አድርገህ ነው? ምን ምንድነው ሲፈጠር እኮ ምን ፈጥረህ ነው ነው

እየቀዘነች ነው እና ምን እየሆነች ነው ሽንት ነው? ነው? ምን እያደረገች ነው

ዛራ ሲያልኩ አሁን አሁን አምታልሽ እምታድነው ከሆነ አይደለም ቶሎ ይቅርታ ጠይቂኝ አለሽ ይቅርታ ጠይቂኝ አለሽ እ አልሰማሁም አዎ በይ እስኪ አሁን አዎ ብላለች እና በይ በ በግንባርሽ ተይኝ እንትን በይ ወደዚህ ተገለበጭና ተይኝ ላንሳልሽ እንደሱ ተይኝ እኔን ጨፍተው